ታውኔን፣ ጊዜ ግዜ ይቆጨሃል፣ ተው ታውኔን ስታጣ ይቆጨሃል። ሰላም ሰላም ውዶቼ፣ ፍቅሮቼ፣ ማሮቼ ቤትዬ። በምግብ ለምን አትመጭም? ናፍቀሽኛል። በውስጥ ቤት ምግብ አቅርቤ ምግብ አልመጣሽም ምን ሆነሽ ነው ኦንላይን የጠፋሽ እያላችሁ ነው። እኔ ኦንላይን አልጠፋሁም፣ ላይብ እየገባው ነበር እና ይህን ሁለት ሶስት ቀን በጣም ዝናብ እየጣለ ነው። አሁን ራሱ ከተሰማችሁ በጣም ጉርምርም ታለ። ወጥ ሰረቻለው ዛሬ እ ዛሬ ልምጣ እላችሁ ድንች ሰርሳል ዲሰራት ወይኔ ያለ መረቅ ማለት ነው። ድርቅ ያለች ወጥ እም ያለ መረቅ መረቅ ማለት ሲበዛ ጥሩ አይደለም። ዛሬ ደግሞ በብረድስ ትንሽ እየሽሮ በቲማቲም አቁላለች። ጥኛ ተፈትቻ አይደለም ግን ሰው ቅመሽ ብሎ ልኮልኝ ነው። እንዴት እንደሚጣፍጥ እንዴት እንደሚጣፍጥ አተጠይቁኝ። ሰው ቅመሽ ብሎ ላከልኝ ማለት ነው። ስለዚህ ሽሮዬ እኔ አላስፈጨሁም። እኔ ለሶጥ ቢሆን ያስፈጨ ለሶጥሩ፣ ግን ያስፈጨው አለቀ። ከዛ በኋላ አስፈጭቻ አላውቅም። አሁን እንግዲህ በኋላ አስፈጫለሁ። በርበሬም አላስፈጨሁም። ወይኔ ቃሪያ ቢኖር እንዴ ቃሪያ ቢኖር አርፍ ነበር። ይሄው ቃሪያ ጣውኩ። እንዴ ቃሪያ ማይኖር ሽሮን ብቻ ወጣለሁ። እኔ እውነት ነው እውነት። ይሄው ባሎ ባሎ ባሎ እንግዲህ ጋይስ እንደት ናችሁ? ሰላም ናችሁ? ቀር ዛሬ የምግብ የተባረከ ይሁን። ይህንን ቻናል ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ቤተሰብ የሆናችሁ ደግሞ ሼር፣ ላይክ ቪዲዮውን እስከመጨረሻው ማየት ኮሜንት አድርጉ። ቪዲዮውን ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጉ። ምን አይከፈልበት ግብር አይቆርጥባችሁ ከስልካችሁ የሚቀነስ ነገር ሰብስክራይብ የምትለው ነካ ብዙ አጋጣሚ ማለት ነው፣ ሰውን እንደረዳችሁት ነው የሚቆጠረው። ስለዚህ የተባረከ ነው ሰውዬ ብላ። ወይኔ እንፋሎቹ ራሱ ይሉ ትኩስ ነው። ወቅቱ ሲጀመር ቀዝቃዛ ነው። እንድድሮ ቪዲዮ ማልኮስተው በጣም ዝናብ ስለሆነ ዝናብ አማሮ፣ ለዛ ነው ጭስ እየወጣለው ሙቀት በሆነ ይህ ብሎ ተፍቷል። ለዛ ነው ጭስ ይታያቸዋል። ግን ጭሱ ለማንኛውም ነው። ተጋበዙ። ከስንት ጊዜያችን በኋላ በምግብ መጣ። እሺ ብያለሁ። ይያ ትገባለች ብያለሁ።

ዛሬ እኔ ድንቹ ብትል በርበሬ ያቃጥላል ድንቹ ሰሞኑን ለተቀየርኩት እ ወጥሽ፣ ምን ወፈርኩ፣ ቀጠንኩ፣ ቀይሮ ጥቁር ሆኖ እ ረዥመው ይዩት። እንግዲህ ሰው እሱ ማለት ነው።

ይህ ለማን ነው? እዚያ ተደብቀ ነፃነት ነፃነት ስለምትሰጠኝ ነው። ብትማግጥብኝ አብሬ የምኖረው የሚቸግር ምግብ ነው የምንበላሽ። ታዲያ እንደዚህ እየሰራሽ ሰው ደስተኛው ነው የምኖረው። ውሸት እናቴ የሚመስላቸው ወይ ፈጣሪ ጨው ምን ነው

ሰው ልጅ አይጣ ሴቶች በኖራችሁ ማጣት ክፉ ነው። እንደ ማጣት ክፉ የለም። እውነት እኮ ነው። እንደ ማጣት በጣም ማጣት መጥፎ ነው። ብታጡም በርበር ነው ወይስ ቆት ማውረጃ ነው በቃ። ዝናቡ ይሰማችኋል። ማሮች ቤት እንዴት እንደሚያምር እጀይት እንጀእንጀ ባለፈው ላይፍ አይታችሁ ከሆነ ማለት ነው እጄ እራሱ እስከ ስትራፖ ለአሁን አይኑ ብታዩት እንደሚያምር

ስነገር ካሜራ ገጠማለሁ ከሞተሩ አሁን በዮቤጣ በዮቤ ስም መኪና ቆርጣለሁ ቤት ቆርጣለሁ ነበር፣ አይሳካም። ከሀብ ቤትም ቤት ቆርጣለሁ ብዬ ነበር፣ ግን ኢትዮጵያ ላይ ነው እሱ አይሆንም ብለዋል። ምክንያቱም